ሀይሚዬ እንግዲህ እንደምታየዋት እዝን አድርጋ ሼር አድርጋለች። እዝን ብላ ማለት ነው። የኔ ቆንጆ እኔ ልዘንልሽ። ግን እኔ እንደዚህ አይነት ነገር የሀይሚ እጅ አለበት ለማለት እኔ ይከብደኛል። ለምስላችሁ ሊሆን ይችላል። ምናልባት ሀይሚ ያው ብሩኬ የሰራውን ስህተት ለማሳወቅ ወይም ደግሞ ያደረገው ነገር ትክክል እንዳልሆነ ቸኩሎ እሱ ፍቅረኛ ወይም ደግሞ ጓደኛ እኔን ለማስቀናት ወይም ደግሞ ሀይሜን ለማስቀናት ይዞ መምጣቱ ትልቅ ስህተት እንደሆነ፣ ምክንያቱም ነገሮች እሱ እንዳሰባቸው እንደማይሆኑ ወይም ደግሞ የሆነ ከአሁን በፊት ታውቃላችሁ ሊንዳ ጋ ሳይሆን ከሶሲ ጋር ያየሁት ነገር አለ ብላለች። እኔ እቺ ሶሲ ተብዬ መቼም ከራሷ ላይ ላወርድ አልችልም። ለምን መሰላችሁ? እኔ ካየ ብሩኬና ሀይሚ ሰላም ካልፈጠሩ ድረስ ከእሷ እራስ አልወርድም። የእሷን ስም ሳጠሪ እያላችሁኝ ስላላችሁ ወድጅ አይደለም፣ የራሴ የእንትን ስላለ ነው። እና እቺ ልጅ አንድም ተመክራ ነው ፍቅር ይዟት ነው ምናምን ለሚለው አይደለም። በቅድም በተሰራውት ቪዲዮ ላይ ራሱ ነግሬ ያቸዋለሁ አይደለም፣ ፍቅር አይደለም በጭራሽ ማለት ነው ወይ ተመክራን የመጣችሁ ። ምክንያቱም አሁን ሀይሚና ብሩኬ ሰላም ሊፈጥሩ ነው፣ ትንሽ ጫፍ ላይ ደርሰው ነበር። ብቻ እነሱ ሁለቱ ከተስማሙ የቅዱስ ጉዳይ እንደማያሳስብ ማንም ያውቃል። የቅዱስ ጉዳይ አያሳስብም። ትናንትና የመጣው ቅዱስ ቅዱስ የመጣው ሀይሜን ለመተባበር ነው እንጂ ሌላ ምንም እንትን የለውም። እና የእሱ ስለማያሳስብ አሁን እነዚህ ልጆች ሊታረቁ ስለሆነ ጫፍ ላይ ስለደረሱ፣ አሃ ይሄማ ሊሆን አይችልም፣ ቆይ ሌላ ሲስተም እንፍጠርና እናበላሽባቸው ብለው የፈጠሩት ሴራ ነው ብዬ የማስበው እኔ ማለት ነው። በእርግጥ ሀይሜም ልትሆን ትችላለች። ለምን መሰላችሁ? ሶሲን ከአሁን በፊት ጠርጥራት አለች። ብሩኬ የዋህ ነው፣ ንጹህ ነው። በደካማ ጎኑ ነው የሚገቡት። እና ከአሁን በፊት ሶሲ ላይ ያየችው ነገር አለ፣ ሃይሚ ብሩኬ የማያውቀው ነገር ግን ለሃይሚ የታያት የሆነ ትልቅዬ የግብዳ የሆነ ጥፋት አለ፣ ከሶሲ እራቅ ያለችበት ምክንያት ማለት ነው። ነገር ግን ብሩኬ ያንን ነገር አላሰበውም፣ ምክንያቱም እሱ ያሰበው የሚያውቀው ነገር የለም ግን በቃ እሷ ግን ፈርታለች። በቃ ስለዚህ እራቅ አለችው። አራቀም። ስለዚህ ያንቺን ነገር ለማሳየት ብሩኬ እሱ እንዳሰበው እሱ ያሰበው ነገር ከበስተጀርባ ወይም ደግሞ ከባክግራውንድ ሌላ ነገር። ምክንያቱም እንዴት መሰላቸው ማለት የሃይ ኢሜጅ ይኖርበታል ያልኩበት ምክንያት ብሩኬ በሙሉ ኮንፊደንስ እየተናገረ ነበረ። በቃ ሊንዳ ማለት እህቴ ናት። ሊንዳ ማለት መልካም ልጅ ናት። ሊንዳ ማለት ጥሩ ልጅ ናት። ስለ ሊንዳ መልካምነት በጣም ነው ያወራው፣ በጣም እያለ በቃ። ምክንያቱም እሱ ልቡ ንጹህ ነው፣ አላወቅም በቃ። እንደዚያ አይነት ነገር አይገባውም፣ አልገባውም። እና እሷ ግን ብሩኬ እርግጠኛ ና እያለችው ነበር፣ እርግጠኛ ና። በነገራችን ላይ መልካም ሰዎች በዙሪያ ይብዙ አለ ብሩኬ። በነገራችን ላይ በዙሪያችን ያለው ሰው ሁሉ ለኛ መልካም ነው፣ ለኛ ጥሩ ነው ማለት አይደለም። ሲጀመር ሰው መጣ ምንም፣ ሰው ሲበዛ፣ ሶስተኛ ሰው፣ አራተኛ ሰው ከገባ ምንም፣ ሲጀመር ሰው ምንም ሊያደርግልህ አይችልም። ካጠገብህ ሊሆን የሚገባው ሰው ብቻ ነው፣ ካጠገብህ መሆን ያለበት። ለምሳሌ ሚስት፣ እናት፣ ወንድም፣ የሚስት የተወሰኑ ፓርቶች፣ ቤተሰቦች፣ ጥሩ መልካሞች። ከዛ ውጭ ሰው ከአጠገብህ ኖረ አልኖረ ምንም ምን የሚጠቅምህ ነገር የለም። በነገራችን ላይ ብሩኪ ማለት ነው። ያው ቅድም እንዲበዙልኝ ይፈልጋለሁ ስላለ ነው ይሄን ያልኩበት ምክንያት እና ሰው ጥሩም ነው መጥፎም፣ አጠገብህ መሆን ያለበት ሰው ብቻ ነው ከአንተ አጠገብ ሊሆን የሚገባው እንጂ ማንም መጥቶ አጠገብህ ሆነ ማለት ለአንተ ጥሩ አስቦ ነው ወይም ደግሞ ለአንተ መልካም ነው ማለት አይደለም። መልካም ጓደኛ መስለው ቀርበው ጉድጓድ ቆፍረው የሚሄዱ ሰዎች አሉ። ስለዚህ የቀረበ ሰው ሁሉ እንደ ጓደኛ አትመነው ብሩኬ እና ያንድን ነገር ለማሳየት ይመስለኛል። አሁን አይሚ ይህንን ይሄ ፕራንኩን የምታደርገው ከሊንዳ ጋር፣ ሊንዳ ፍቅር ይዟት ነው? ኖ አይደለም። ምናልባት ወይ ተመክራን የመጣችው ወይ ደግሞ እንዳልኩት የአይሚ እጅ አለበት። ለምን ከአሁን በፊት ከሶሲ ራቅልኝ ስትለው ስላራቀ ሶሲ መልካም ጓደኛና ስላለ እሱ መልካም ጓደኛ መስሎ የታየው ሰው በሙሉ መልካም እንዳልሆነ ወይም ደግሞ እሱ ያሰበው ወይም ደግሞ ሌላ ሰው እሱ እንደሚያስበው እንዳልሆነ ለማሳየት ይህንን ፕራንክ አምጥተው ሊሆን ይችላል። ይህ ፕራንክ ቢሆን ደስተኛ ነኝ። ግን ፕራንክ ካልሆነ አስባችሁታል? ግን ማለት ሃይሚና ብሩኬ እኔ እንጃ። በዚህ ደረጃ ሀይሚ ከሌላ ወንድ ጋር፣ ብሩኬ ከሌላ ወንድ ጋር ይኖራሉ ብሎ ማሰብ እኔ እኔ እንጃ ፍጹም ከባድ ነው። ስህተት ማሰብ ራሱ ስህተት ነው የሚመስለኝ። ምክንያቱም እነዚህ ልጆች ተለያይተው አይኖሩም። ነገ መታረቃቸው አይቀርም፣ ይታረቃሉ። ግን ደግሞ ነገሩን ዙሪያ ጥምጥም ዙሪያ ክር በቃ ይሄደ አላቅም ብቻ ግን ሀይሚ ይሄንን ፕራንክ የጀመረችው እናንተ እንዳላችሁት ኮሚንት ላይም የገባችሁ ልጆች አላችሁ እና እኔ በሁለት አንግል ነው ያየሁት። አንደኛ ተመክራ ነው ልጆቹ እንዳይታረቁ በቃ እንደ እንቅፋት መሀከል ላይ ቆሜ ተብላ ነው። ሁለተኛው ደግሞ ፕራንክ ነው እናንተ እንዳላችሁት እንደ ነገራችሁ ማለት ነው። ለምን ያለፈውን የሶሴን ጉዳይ ለማሳወቅ ብሩኬ አንተ እንዳሰብከው ላይሆን ይችላል ነገሮች ለማለት እና በጣም ነው የሚገርመኝ። የእውነት የሆነ በቃ እኔ ዛሬ አሁን የጠበቁት በቃ ሰላም ይሆናል፣ ቅዱስም በቃ ከዚህ በኋላ። ምክንያቱም ትላንትና አይታችኋል፣ ሀይሜ ብሩኬ ጋር መሆን ፈልጋ ነበረ፣ ግን አልሆነም በቃ ነገሮች የሆነ ግን ወደ መታረቃቸው እንትን እያሉ ነበረ እየተቃረቡ ነበር፣ እና በቃ ዛሬ ያልቋል ነገሩ። ደስ የሚል ነገር እንሰማለን እያልን ነው። ቀኑ ሙሉም ሲወራ የተዋለው ስለ ሰላም ነበረ። ጭራሽ የባሰ አታምጣ ብሩኬን አፈቅረዋለሁ ብላ ቁጭ ብሩኬን መኔ እንጃ ብቻ ግን እሱን ፈዟል። እኔ ብዙ ጊዜ ብሩኬን ለማንቃት አንዳንድ ቃል ስናገር ግን አንዳንድ ኦዲየንሶች የሚከፋችሁ ሰዎች አላችሁ። ግን እኔ በክፋት ሳይሆን የሁለቱን ሰላምና እርቅ ስለምፈልግ ነው። እና እንደው ብሩኬ እንደው ጩኸህም አልቅሰህም የጋሽ እያደራ ናት ከማለት ይልቅ የኔ ፍቅር ናት፣ የኔ ህይወት ናት፣ እባክሽ ጥለሽኝ አትሂጂ፣ ያላንቺ መኖር አልችልም። እባክሽ አይሚ በቃ ህይወቴ ነሽ ብትላት እንደው ምን አለበት? እንዴት አርጌ በጥብጭ ላጠጣህ? ግን ብሩኬ ነው። የእውነትም ሰው እንደሚለው አይሚን አልፈለግካትም? እና ወይስ ይሄ ነገር አሁን ይሄ ጠፍቶብህ ነው? የአይሚ ፍላጎት አላቅም። ብቻ እኔ እንደው እኔ እንጃ። ብቻ ግን መብርሃን ማስተዋሉን ትስጥህ ለአንተም ለአይሚም። እና ወደ ራሳችሁ ተመለሱ ነው ምለው። እና አይሚዬ ደግሞ አትዘኝ፣ ፈጣሪ ያለው ነው የሚሆነው። እኛ በፈለግነው ሳይሆን ፈጣሪ በፈቀደ ልልክ ነው የምንኖረው።